ሰለሞን ተካ ሊኖር ይችላል። ዲዳውስ ዲዳስ ዲዳስ የግጥሙ አርዕስት፣ ግጥሙ ተቋረጠ ይላል። እንግዲህ ግማሽ በጠሊቀኛ ነው። ትንሽ ትንሽ የሚነደው ትንሽ ትንሽ የሚያስፈራው ደግሞ ልጆች ወልደዋል። ባህር ማዶ ሲኖር ትንሽ መሬት ገዝቷል። ታዲያ ይህ ሀብቱ ለስራ ሰጥቶ ያፈራው ንብረቱ ከጥያቄው ጋር እየተጋጨበት ከስሜቱ ጋር እየተመታታበት ሰልፍ እንኳን ሲሰለፍ ፊት ለፊት አይቆምም። በሱ ሁኔታውን ብሶቱን ለመግለጽ ምራቁን ይወጣል፣ ምሽከቱን ለመግለጽ መልካ ይጨብጣል። ግማሽ ነው አቃሉ ሀገሩን አይጠላም፣ ለመውደቅ አይደፍርም። ግን እኮ ሲነደው ባንዲራ ይለብሳል፣ ትንሽ ቆይና ንብረቱን ያስባል እዛው ተቃርነው በግጭት ይላሳል። አዝማሪው ሲገጥም አይኑን ባያቀዛል። ፍቅሩን ለማሳየት ከአዝማሪው አንገት ስር ብሩን ይሸጉጣል። ትንሽ ቆይና ከፍርሃት ዓለም ከማጎ ግጭት ገብቶ ይሸጉጣል። ግን እኮ ፈሪ ነው ከጠላቶቹ ጋር ቁጭ ብሎ ይጠጣል። ይሄ ቢሆን ይሄ ይዋያል ስለአገር፣ ከቀባሪዎቹ በቁም ከገነዙት አጥንቱን መንዝረው በጎጥ ከሚያምሱት ከእነሱ ወይ በደሉ ፈርቶ ከበሮ ሲመታ፣ ንክሽ ነካ ያስነካል እስክስታ። እሱ ስመለከት ግጥሜ የተቋረጠ፣ ስሜቴ የቀጣዩን አንጓዎች አማጠ። ዝራፍ ነው ስሜቱ እንባ ነው ብልቆቱ። የፍትህ ተጨቋኝ የነፃነት መናኝ፣ የራሱ ስለኛ ልቃሽና ዘፋኝ፣ ትናንትና በረኝ አክንባሎ ገፊ፣ ምጣብሽን ዜሮ ጉልቻሽን ዜሮ የዜሮ ዘራፊ፣ ዛሬ እንድባሽከር ባዶን አሳለ

ሲመሽ አስረሽ ምሽም አሸሼ እስክስታ ሲነጋ በንዴት ግድግዳ በርግጫ ግድግዳ በቁቲ ግድግዳ በቴስታ ጠቃቃ ሙጋ ማለዳ ላይ ጭምት ረፋድ ላይ ቁጭት ሲስቅ ያደረን ጥርስ አገሬን እያሉ ኢትዮጵያን እያሉ በንዴት ማምቀጭቀጭ በንዴት ማፋጨት ሲመሽ ተፋፍጎ ተጠራርቦ አንባ ተጠራርቦ አንባ ተጠራርቦ አንባ ሀገር በመኢትዮጵያ ተንቆርቁሮ ከእንጨት ከሆድ እንዲገባ ደግሞ ለልማዱ ለወግ ለባህሉ ባለጌውን በር ላይ ትንሽ ልማዱ መጠጡ ሲጨምት ከአንጀት ሲቀረ ደም ሲመሳሰል ጠዋት ሽል የሆነ ረፋድ ላይ ገፍቶ የተረገዘ እንኳ ከአልኮል ጋር ይወርዳል ውስጠትን ሲያባባ አጋፋሪው ዘራፍ ተጋባዡ ሆራው ቅልብ ዱም ሲያባ ስንቱ ተቆርቋሪ የመሸታ ታጋይ መጠጡን አልባ ታሪክ ሽልምባ አንጉበል ማፍረሻ የስጥ ሽሮ ፍትፍት ልሳን ማላወሻ ካረጉት ቆይቷል እኔን የሚገርመኝ ውስጤን የሚበላኝ መለኪያ ጭፍ ግን እንግዲህ ሀገሬ በይ እርምሽን አውጪ። መንገድሽ ተይዟል ግማሽ ልቡስ ክስታ እኩሌታው ጫካ በሆነ ነፃ አውጪ ነጣማ ነጣ ነሽ። በእልፍ መስዋዕት የተከበርሽ እናት የአበባ ውርስ ማተብ የሆነሽ የነጣነት ነጣማ ነጣ ነሽ። ስምሽ ጎደፍ እንጂ ግብርሽ ግብርን መጣ መለኪያ እያጋጨ ድረት እየጠጣ የተነሳ ጊዜ ነጣ እንጂን ሊያወጣ የዘንድሮች ሳጋይ የዘንድሮማ ወንድ ፋኖ የጭንገረድ ትገሻ መንቀል ነው በረሃው ዳንኪራ ባቲስ ስክስታ መውረድ። አንቺማ ነጻነች ከሴባ እስከ ቃሌ እስከ ዙስ እስከ አርጤሚስ ኦቪድና ኦሆመር መጽሐፈ ሄኖክ መጽሐፈ አስተር ህዝቅኤል በራዕይ ዳዊት በውዳሴው ሙሴ በኤርትራ በኮሬም ምድርም ላይ የመሰከሩልሽ ሀገሬማ አገርነሽ ሀገሬማ አገርነች። ሳባን ተመስለሽ ለንጉሥ ሰለሞን የኦፊረን አፈር ጥፍጥፍ ወርቅ ያገረብሽ አፍሬማ አፈርነች ትንሽ ጎደፈን ሲገጽታ ገጥታሽ በችግር በረሃብ የመልክሽ መስፈሪያ በጥሽ ተመጠነ ማውሮፓና ሽያ ችግርሽ ሲበተን እምነትሽን ሲያውቁ፣ ታሪክሽን ሲያውቁ፣ ትናንትሽን ሲያውቁ ዛሬ ቤትሽ ቁጭ ብለው ታፈርሽ ላይ በቅለው ሊሰርብሽ ኖሮ ቀልብሰው ዝናሽን ሽተው ታሪክሽን አቃጥለው ቅርስሽን እንደ ሰደድ ሳት በሚበላ ትንታግ እየተራቀቁ እልፍ እንደገባቸው ሚስጥር እንዳወቁ እነሱን አስቤ ታሪክሽን አስቤ ክብርሽን አስቤ ዛሬሽን አስቤ ደግሞ ይሄ ወንድሜ ያንን ክብርሽን አንቺን ያላወቀ ጀግና ነኝ የሚለኝ፣ ታጋይ ነኝ የሚለኝ የብርሌ አንገት ደግሞ ሲያነቀል ይህንን አስቤ ደግሞ ያን አስቤ ጥንት የጠዋትን ማርያምን ላልምርህ፣ ላልምርህ በማርያም ተምሎ ስንቅ በስጠቻ ስንቅ በቀልቀለው ነጋሪት ሲኮስም ከበሮ ሲመታ በጥንት የተወርሱ ዛሬ የሚታየኛል የፈረሱስ አስቤ ትናንትሽን አስቤ ታሪክሽን አስቤ ግን ተቋርጠ ስሜት ከተጠየቀ ምን አንጓጫ ተጠየቀ ወሬማ ወሬ ነው ስሙ እንኳን ነው ሀገር ነገር ደግሞ ትናንትና የሰማሁት ነገር ብረት አንሳብ ይሁን ጥንቻ መወጠሪያ ብረት ለደረቱ ለፈራሽ አካሉ ለአፈር ማንነቱ በየጉራ ሁሉ በየመየው ወሸቂያው በየስርጣ ስርጡ ሲገፋ ያደገ የሰው ልጅ ሀገር ሲወጥ ያደገ

ነፃም ማለት በእልፍ መስዋዕት የተከበርሽ እናት፣ የአበው አጽመ ውርስ ብርሃን የሆነሽ የብርሃን ቅድድብት ግጥሙ ተቋረጠ ስሜቴ የቀጣዩን አንጓዎች አማጠ። ባክሻ አያቴ እኔም ጊዜ ለምዶ ገጿን እንዳረሰው እንዳለሰው አፈሯን ላኪልኝ በትሎች እንኳንና ዛሬ አንዴ ትናንትና በወተት አንጀቴ በሸርባሽ ስታቀፍ ስትሽኝ አያቴ እምነቷን ነበረ ፊቴን የማበሰው ባክሻ አያቴ አፈሯን ላኪልኝ የእንግፍ ወዴን አንጀቴን ሊያዘው አድማስ መቀነት ከሆነ ለሰማይ የወገብ ላይ ቅንፍ የካስማ ላይ ውበት ሰንደቋና ሲሽ ሜዳ ልውረድበት ውረጅ መቅደላ ቁረጭ ቆሶ ያደገውን ቅጠል የቴዎድሮስን ትንፋሽ የፍቅር ደም ልሶ የማይጨው ሰራዊት የአርማይጨው ጀግና እኔ ልጅሽ ያርገኝ ጸሎትሽ ና በይህም በብርሃን ሀገሬ ኢትዮጵያን አትጨክኝባት ከበሮ ይመጣ ነጋሪት ይጎሳል ከድል መልስ ስንወጣ ኪዳንሽ ልሳ ግጥሙ ተቋረጠ ስሜቴ የቀጣዩ